ጣጫው ምራ ልጅቷን ለምንድን ነው መልሰው? ከበጣስክበት ቦታ ብዙ ነገር ነው። ጭራሽ ሌላ ነገር ስራ ነው ማለት ይሄ እኮ ተራ ነገር ነው። የሌለ ምን ማለት ነው ይሄ? ለሷ ተራ ነገር ቪዲዮ የሚባል አልሰራም። ሰላም ሰላም ሰላም ውድ የተከበራችሁ የኤላ ግሬስ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ ሰላም ነኝ። ቤተሰቦቻችን ዛሬ ላችሁ የመጣሁት ወርቅ ስንት ግራም ወርቅ ይመስላችኋል ገምቱ፣ እሱን ለእናንተ ልተው። ቤተሰቦች ዛሬ እናቴን ጠርቻታለው፣ ታለው በረገ ቲክታክ ቪዲዮ እንሰራለን ብዬ ትመጣለች። ይህንን ወርቅ የተቀበልኩት ቤተሰቦች ከጓደኛ ነው ከዛ ሰርቅ ያመጡ ስላት አለው የእናት የሪያክሽን ምን እንደሆነ እናያለን። በነገራችን ላይ ቤተሰቦች እናት ለምንድነው ነው እንደዚህ የምታስጨንቃት ለምንድነው እንደዚህ ፕራንክ የምታረጋት ብላችሁ ነበረ ብዙዎቻችሁ፣ ማለት ነው ያው የዩቲዩብ አንድ ህግ ስለሆነ ነው፣ እና ዛሬ ማዘርም በድጋሚ ፕራንክ እንሰራታለን። ወርቅ ሰርቅ የመጣው ነው ዳስ እያያችሁ ነው ቤተሰቦች፣ ስንት ግራም እንደሆነ እናንተ ገምቱ። ማዘር አሁን ትወጣለች እየጠበቅኳት ነው። ለዋብሼ እጨርሻለሁ ብላኛለች። ቤተሰቦች፣ ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫናችሁ አትርሱ። እስከ መጨረሻው መቆየትም ግዴታችሁ። እሺ ቤተሰቦች፣ እየወጣች ነው ይመስለኛል፣ እየወጣች ነው ታናሽ እህቴ ወጣለች። አ አስቸጋሪ ዋለች እየወጡ ነው ጋይሶች እየወጡ ነው። ያው መታለች። እሺ ያው ስቆየብኝ ጊዜ እኮ ጀመርኩት የቲክታኩን ቀረጣ ጀመርኩ። እስኪ ቤተሰቦችን ሰላም ቢያቸው የቲክታክ ቤተሰቦች የቲክታክ ቤተሰቦች በኢትዮጵያም ያላችሁ በውጭም ያላችሁ ህዝቦች እንደምን ዋላችሁ? እንዴት ነው? ደህና ናችሁ? እንዴት ናችሁ? ሁሉ ሰላም። ላይክ በማድረግ ጀምሩት። ላይክ አርጉን፣ ሰብስክራይብ። ላይክ ላይክ በማድረግ ጀምሩን፣ ጀምሩ። ላይክ በማድረግ ጀምሩ። ቲክታክ ነው በነገራችን ላይ እየተቀረጸ ያለው ቤተሰቦች፣ ቲክታክ ነው እየተቀረጸ ያለውና ዛሬ የሆነች ልጅ ማለት ነው የሆነ ሰፈር አሳየኛለች ከታች ኮብል ሰፈር አሳዩት። ከዛ አንገቷ ላይ የሆነ ወርቅ ነበረ፣ ተቀበልኳት። ወርቁ እንዴት አይ መቀበል ነበረብኝ፣ ተቀበልኳት። ወርቁን እንደውም ላሳይሽ። ለምን ተቀበልካት? ወርቁ ይኸውና። ለምን ተቀበልካት? ወርቁ ይሁን አቅክ ያለው ነው፣ ገንዘብ ያለው ነው። እንዴት ትቀበላለህ? ከመቼ ወዲህ ነው? ያው ችግሮኛ ነበረ፣ ኮምፒውተር ለመግዛት ሰረኳት። እንዴ! ችግርን ፈጣሪን በመለመን ትቀርፋለህ እንጂ እግዚአብሔርን በመለመን ትቀርፋለህ እንጂ። እንደውም ስልኳንም ልሰርቃት ነበር። ሁሉ ነገሯን ብሰርቃት ደስ ይለኛል። ኤልያስ ኤልያስ እምጠላው ነገር መጥላት አለመጥላት ሳይሆን አሁን፣ መጥላት አለመጥላት ሳይሆን ሌብነት ጎጂ ባህል ነው። አንድ ሁለተኛ አንተ እንደዚህ ነው እንደ ያሳደኩኝ። ጎጂነቱ መሆን አለመሆኑ እኮ አይደለም እናቴ፣ ጎጂ መሆን አለመሆኑ ሳይሆን እዚህ ጋር ያልተረዳሽኝ ነገር ኮምፒውተር ማግኘት ያስፈልገኛል። ልጅቷ ደግሞ ስትታይ ባለሀብት ነው የምትመስሉ አለባበሷ ምናምን በቃ ሳታውቅ ምናምን ቀስ ብዬ ባለ ሀብት ብትሆን ወርቋን ታወልቃለህ ሀብቱ ለራሷ ነው እንጂ አንተ ነው እንደ ያልሰራኸው፣ ላብክ ገንዘብህ ነው እንዴ? ስንት ግራም ይሆናል አሁን ገምች ይልኝ። እኔ ኮምፒውተር ነው መገዛበት በዚህ ወርቅ ኮምፒውተር ነው መገዛበት። ለምን ተፈልገመትል ላይው አልፈልግ ማለት እንዴ? እኔ ከሰው አንገት ፈተክ የኔን ወርቅ የሚመስል ከሰው አንገት ፈተክ። ኮምፒውተር ኮምፒውተር መግዛት ያስፈልገኛል። ቀስ ብሎ ትገዛለህ፣ ሰርተ እንጂ ሀብት ቢኖራት ሀብቷ ለራሷ ነው። ከሰው አንገት ላይ ውልቅ አድርገህ ትገዛለህ። ከምንም ከምንም በላይ አስጠያፊ ነገር ሌብነት ነው። ሌብነት ሰው ገንዘቡ ያለውሰሰሁ ሰፈር አሁን እኔ የምፈልገው የልጅቷን ቤት ነው። ፖሊስ አንጥቼ ለዚህ ታንኪ መንገድ ላይ ነው ያገኘዋት። እኔ ፖሊስ አንጥቼ ለህግ ይሄ ወርቅ ያውቀውና በምንድን ነው ለገምትና ለጄም ብትሆን ትውላለህ። ለምን ማለት እግዚአብሔር የሚገኘው በእውነት አምላክ ነው እንጂ በሀሰት ማህል አይገኝ። ምን ማለት ነው? እኔ ሲጀመር ቤተሰቦቻችን ልንገራችሁ፣ ግልጹ ለመናገር እኔ ኮምፒውተር አስፈልጎኝ ነበረ። ይሄንን እኔን ሸጠና ኮምፒውተር ይንገዛለው ማለት ቤተሰቦች፣ ኦሪጂናል ወርቅ ነው ማለት በቃ አስፈለገኝ እኮ አልኩሽ። በቃ ትጠይቃለህ። ወላጆች አልገዙልኛል። ሻላችሁ ማን አልገዙልኝ። እሚቻል ከሆነ ወላጆች ይገዙልሃል ቤተሰብ ያደርግልሃል እንጂ ኖ ስላልገዛችሁ፣ ምን ሰው እኮ ነው ነው፣ ላቧን ጠፍ አድርጋን ምን ነው ፖሊስ ማለት የሰው ቤት መሰርሰር ይመጣል፣ የሰው ቤት መፈንቀል ይመጣል። ብዙ ነገሮች ልታካሄድ ነው። ሰርተ መለወጥ እያለ ካለው ሰው ነው የሰረኩት። እኔ ሌላ ጊዜ ሰርቃለሁ እንዴ? ነው ኮይ፣ ሌላ ጊዜ ሰርቃለሁ እንዴ? ነው እያለ እኔ ሰርቀክ ስራ አስፈለገኝ እኮ ሰርተህ ነው እንጂ። እናት አባት መግዛት ካልቻለ ዘመድ ይጠየቃል። ማማማ የአንገት ወርቅ ፈታው። ኮምፒውተር መግዣ ካለ ትፈልጋለች። ወረዳ ሁለት እዚህ ነው ቀጥ ብዬ ወረዳ ሁለት ጊዜ ደግሞ ነገር ምንድነው? አሳስርሃለሁ። ማሳሰር ስትለጠለቅ ማለት ነው። ፖሊስ ጋር ቀልድ እንደሌለ ልንገር። ለዚህ ወርቅ ብለሽ እኮ ወንጀል መከላከያ ነው። ወርቅ ሰረቀ ብለሽ ከግራ ወደ ቀኝ እያጣመመ ማለት ነው። እንደ ድራፍት ብርጭቆ እያጣመመ ይዞ ከሄደ እሺ። አሁን ይሄንን ተይውና፣ ይሄንን ተይውና፣ አሁን የመጣንበትን ቪዲዮ እንስራ። አሁን ፖሊስ ሲይዝክ ልጅ ታስራ ነው። የመጣንበትን ቪዲዮ እንስራ። በቃ አንዴ ወሰድኩት እኮ በቃ። አይፎን አንዴ ከወሰድክ ነገም ትለምዳለህ። ሴትዮዋ

የሌለብን ማለት ያሌለብን ኤሊያስ ሰርጅና ልዋረድ የምን መዋረድ ነው ኤልያስ? የምን መሄድ እኮ መዋረድ ካለው ሰው እኮ ነው የሰረኩት። ልጄ ነህ ብዬ ስል ያንገተህ ወርቅ ፈታ ያልሰራህበት ካለው ሰው እንዴ እንዴ እንዴ ያለህ ሁሉ ባላህብት ነው እንዴ? ካለው ሰው እኮ ነው የሰረኩት። እናቴ ምንድን ነው የኖራት? ስላለ ስላለው አንድ ሰው ይሰረቃል። ሰው የሰራውን ብቻ ነው ይዞ መገኘት ያለበት፣ ላቡ የፈሰሰበትን የሰራበትን። ካልሰራበት የቤተሰብ ንብረት መመከያ ነው። ከዚህ በኋላ ልሰራበት እኮ ያርግልኝ ብለህ እናት አባትን ትጠይቃለህ። ጠይቂያችሁ ይደረጋለ በሂደት እኮ እንጂ ቤተሰቦች እግዚአብሔር ለምነ በእውነት መሀል፣ እግዚአብሔር የሚገኘው በእውነት መሀል ነው። እውነት ትመነምናለች እንጂ አትበጠሰም። ኤልያስ፣ በእውነት መሀል አምላክ ይገኛል። በእውነት መሀል እግዚአብሔር ይገኛል። በሐሰት መሀል ደግሞ እግዚአብሔር አይገኛል። ስልክ ተለዋውጠና ተመራ አለ ፖሊስ ይጠፈጥፍክ እያገላበጠ፣ በዛ በሌባ ዱላ መንገድ ላይ ያገኘዋት ስልክ ነው ስለዳለች መደውል ከሆነ እንደም ማስተዋውቃቸዋለሁ። ምን ንብረቱን ነው ስለታገባይ ነው መሰለኝ። በቃ ይሄ ነገር ስላስፈልገኝ ነው እንጂ ይህ ባያስፈልገኝ አልሰርቀም፣ አልወስድም። ካሜራማን ካሜራውን ታቆመዋል። ለምንድን ነው የሚያቆመው? ወደ ፖሊስ ጣቢያ እናመራለን። ለምንድን ነው ያዛል? ወደ ፖሊስ። ዝምበል ልጄ ስለሆንክ እኮ ጥሩ ነገር፣ ጥሩ ወደ ጥሩ መንገድ ይዘህ ጥሩ አካሄድ ስትይዝ፣ ፈጣሪህን ይዘህ ስትጓዝ እግዚአብሔር በመሰረው ማህል ይገባል እንጂ ከልጅቷ ጋር ስልክ ተለዋውጠናል አልከኝ። ፖሊስ ጣቢያ ሄድና ወርቁ ሲ አገኘው አገኘዋት እንደተመኘት በጎማል ዱላ ያው ለሌላም ሌባ ፖሊስ ትምህርት ነው ሲጠበጥብ በሌባ ጎማ ተመራለህ። ወረዳ ሁለት ቀን ልጅሽን ለማስገረፍ ወሰንሽ። ልጅ ብሎ ነገር የለም ማለት ጥሩ ሲሆን ቆይ መጥፎ መጥፎ እኛ እቃለሁ እንደ ይኸው ዛሬ የአንገት ወርቅ ይዘህ ተገኘህ። ኤልያስ አንድ ከረምት እኮ ነው አይፎንና ኮምፒተር ከቻለልኝ ምን አገባኝ። እኔ አሁን መናገር የምፈልገው ልቤ ቀጥ አለልህ። ለምንድን ነው ልቤ ከንዴት ጋራ እየደከመ ነው? ኤልያስ እኔ ልጆች እና ነኝ አዛውንት ነኝ አባ። እኔ አሁን አባት ጋርም ይደርሳል፣ ሰውም ይሰማልሃል፣ በሚዲያ ይለቀቅልሃል። ይህቺን የበጠስካትን ያመጣሃትን የአንገት ወርቅ ይዘ ወደ ፖሊስ ጣቢያ እናመራለን። ጌታም በሚዲያ ይለቀቃል። የቀጠና ላፊዎች አሉ። እቆቀልሽ እኔና ሰጥበትለኝ ማለት ነው ካሜራማን ምስክርና ታያለህ። ቀጥ ብለህ ማለት ነው ፖሊስ ጣቢያ የማትሄድ ካሜራማን ምን አገበው? ካሜራማን ምን አገበው? ቀጠና ኃላፊ ቀጠና ኃላፊ ይመጣል። ወደ ፖሊስ ጣቢያ ትሄዳለህ። እኔ እኮ ባያስፈልገኛል ስለምኮ አልኩሽ ያስፈልገኝ ነገር እኮ ነው ሰርተህ ነው እንጂ መጠቀም ያለብህ፣ እንደውም ላስረው ነው አንገት ላይ። ሰው እኮ አምላኩን የሚጠራው ፈጣሪውን የሚጠራው እውነትን በኋላ አስረዋለሁ። ቤተሰቦች እግዚአብሔርን እውነትን ይዞ ፈጣሪን ሲጠራ ሰው ሲለምነው፣ ልብህን አጥርተህ፣ ልብህን ንጹህ አድርገህ። እኔ ንጹህ አይደለም ለያጥያተኛ ነኝ፣ ንጹህ ሰው አይደለም። ልብህን ንጹህ አድርገህ ፈጣሪ ስለምን፣ እንስራዋን ትንሽዋንም ቢሆን ይባርክልሃል። ከዛ ደግሞ ቀጠል፣ ቤተሰብ ትጠይቃለህ እንጂ የአንገት ወርቅ በጠሰክ? ልጅቱ ሀብታም ተመሰ ሁሉ አንገቱ ላይ ወርቁ መበጠስ አለበት? ገዝቼ ልጄ፣ ገዝቼ ገዛ ጠይቂያት በቃ ሳኛሰንገት ወቅ መል እንደውም በሽማግሌ መልሼ ነጠላይን እንዲህ እንጥፍ አድርጌ ጥፋተኛ ልጄ ነህና የሰው ነገር ወስደሃል። እንደዛ ነው የምመልሰው። የጨዋ ደንብ እንደዛ ነው። ስነ ስርዓት ያለው ሰው እንደዛ ነው ኤልያስ። እዚህ በኋላ ከአንተ ጋር ቪዲዮ የሚባል

ማንኛውም የኢትዮጵያ ህዝብ መታወቅ ይፈልጋል። መልካም ነውና የኢትዮጵያ ህዝብ የውጭ ሆነ የኢትዮጵያ ህዝብ መልካም ነውና ህብረተሰብ ለህብረተሰብ አንተ ማየት አልፈልግ ማለት እኔ ማለት ለምንድን ነው አምስት አንድ ሲወድቅ እና ስታይ እንኳን ይሄ ማን ነው ብለህ፣ በቃ ሽማግሌ ሰብስቤ ማለት ነው። እግዚአብሔር የሚገኘው በእውነት መሀል ለሁ እውነት እውነት ልብን እግዚአብሔር የልብ አምላክ ነው እንጂ ያፍ አምላክ ነው። የልብ አምላክ ነው እግዚአብሔር፣ ያፍ አይደለም። የልብ እንኩላሊትና ልብ የሚመረምር ነው መድኃኔዓለም። ስለዚህ ያንገቷን በጥሰክ እንትን ላፕቶፕ ነው ምንድነው? የለኝም ኮምፒውተር የምትለው ኤልያስ። አንዲት ዶሮ እንቁላል ታቅፋለች፣ ከዛ በኋላ ነው ጫጩልት የምትፈለፈለው አይደል እንደ በእሱ እየተጠቀምክ አይሰራም። ላፕቶፕ ውስጥ እንገዛ ለሃለም ብያለሁ። መለሰሪያ አንገት ወርቅ መጣስክ ወይ ኤልያስ። እኔ አታናደኝ በእናት እሱን የገረመሽ እንደ ቦርሳው ነገርኩሽ እኮ ተከፍቱ ነበር። ትልቅ ሰልክ ነበር ልሰርቆ ለምን ነበር። ለምን ዳይመንድ አትይዝም? ለምን ኤርኩሪ ኩሪ አትይዝም? ለኔ ብላ ሰርታ ነው ያመጣችሁ። ላቧን ጠፍ አድርጋ ነው ያመጣችሁ። ሰርታ ሰጣታል። ሰርታ ሰጣታል ወይ ምን እያልክ ነው ኤሊያስ? ዛሬ እኮ አንተ ነገ የምታድርግ ምን እንደሚጸጸት ታቃለሽ? ብዙ የሚጠብቅ ልጅ ነበርክ። እኔን ዛሬ በስተርጅና ወርቅ ሰርተ ነይን ስራ ቪዲዮ ብለህ ታመጣኝ የተሰረቀ ቀይዛ አስታዋቂ ታረጋኝ። በስመ አብ በስመ አብ። የምን ማስታወቅ ነው? የማስታወቅ እንደዚህ ይደረጋል? ቤተሰቦች፣ እንዳሰብኩት ወርቋን ሰርቄያታለሁ ማለት ነው። እንደያው አገኘሁት ማለት ነው። በቃ ኮምፒውተር ከሳበታለሁ። ለምንድን ነው የተናደድሽው? ቆይ ስማ

መጂኛውን ቆይ፣ ለምንድን ነው የመታሽው? ሌባ የሰረቀውን እቃ ተሸክሞ ነው የሚዞር? ያንገት ወርቅ ስለተሰረቀ አሁን ቀጥታ ወረደ፣ ሁለት ፖሊስ ጣቢያ ገባ። እኔ ኮምፒውተር ልገዛ ብ ስማ እንጂ ለምን ያንገት ወርቅ በጥስ ብያለሁ። አሰራም፣ አንተ የእኔ ልጅ አይደለም። ለምን ለምን አከተመ ሮማ ለምን እንዳትነግረኝ። ሌባም ልጅ አልወለድኩም እኔ ሌባም ልጅ አልፈልግም? ምነግርህን ነገር አጭር አማርኛ ነው ምነግርህ፣ ኤልያስ ለብዙ የምንጠብቅ በላይ የአንገት ወርቅ መጠሰ ትመጣለህ። እንኳን የአንገት ወርቅ አምስት ሳንቲም ይሄ ማን ነው ብለህ ታማኝ ሆነህ አትገኝም። አንተ ጥሩ ልጅ መልካም ልጅ ነህ፣ ጎጂ እያካሄድክ ካለው

ፖሊስ ጣቢያ ሲዘህለው የምትመልስ ከሆነ በክብር ሽማግሌ ካሳ መልሽ። አልመልስም። የምን ካሳ ካሳ? ልጅቷን ለምንድን ነው መልሰው ነው እንደ በደወለች ሁሉ ነገር ነው ተሰርቃ፣ ቦርታ ጭራሽ ሌላ ነገር ታደርገህ። ይሄ እኮ ስራ ነው ነው፣ ምን ማለት ነው ይሄ? ለሷ ተራ ነገር እኮ ነው። ለሷ ተራ ነገር እኮ ነው። ሲጀመር ይሄ ማን ነው የምትለው? የራስን ለሰው የምትሰጥ ለሰው የምታዝ ልጅ፣ ዛሬ ደግሞ የሰው አንገት ወርቅ በጠረስክ እንደ ወዴት ነው

መጥረጊያው እንዳይሸበርብኝ፣ ፍራንክ ነው። የምን ፍራንክ አውራሽ እኮ ቁጭ አርጊና እናውራሽ። ጭራሽ የሰው ወርቅ ሰረቅሽ? የምን መስረቅ ነው? ቁጭ አርጊና እናውራሽ። አመመኝ አልኩ ልቤ፣ መቆም አቃተኝ አለኛ ለ ተንጋጥ ያለሽ ማዛሪን ፍራንክ ሳረጋት፣ ቤተሰቦቻችን ትንሽ ኮንፊዩዝ ሆናለች። ያው በመጥረጊያ አረ፣ ቁጭ አርጊና እናውራሽ። ምን ለምን የምናወራው ነገር? እሺ፣ ቁጭ አርጊውና እናውራ። የሰው ነገር ወስዶ ወሬ ያለለ። እሺ፣ እሺ፣ ማውራ ፍራንክ

እናቴን አስጨንቅ ያታለው ማለት ነው። ምን ተሰማሽ ምን ተሰማሽ? ያው ትንሽ ቤተሰብ አናርጃት አለው መሰለኝ። ያው ቤተሰቦች እንዴት አያችሁ? የተወነ ይንጠግ አችሁት። እናቴ ያው ይቅር በይኝ፣ ይቅር በይኝ። በእዛ ከሆነ የኤላ ፕራንክ ተሳክቶልኛል ማለት ነው። ልቤን አመመኝ አድርገህ የማታውቀው ነገር ነው። ወርቁ ኬት መጣሽ? የጓደኛዬ ነው አልኩሽና እኔ እኔ ከዚህ መከፈለው ብሬ ላይ መልስ አሁን ነው ያሰው አዩ ወስጄ ነው ሰርቄ ነው ከልጅቷ ላይ በጥሽ ነው ብለሃል አልከኝም። ፍራንክ ነው ቤተሰቦች ተረጂ ባለፈው ፍራንክ እንዳደረግኩሽና የጓደኛዬ ነው ቤተሰቦች አሁን ነው እመልስለታለሁ ማለት ነው ነገራችን ላይና ዛሬ ያስ የሌለበትን እና ላይ ነው በቃ ዛሬ ፕራንክ ነው። ላይ ኮሜንት ላይ ጻፉልኝ፣ ላይክ አድርጉት። በቀጣይ ቻው። የኤላ ግሪስ ቤተሰቦች ኢትዮጵያ ላይ ሆነና እንመለሳለን። ግን እንደዚህ አይደረግም፣ ከናት ጋር እንደዚህ ዓይነት ነገር አይደረግም። ሌስራ ሴን አንደኛ ሞኛ ብ አንደኛ እኔ የሌባ የሚባል ነገር አልወድም። አንተ እንደዚህ ማድረግ አልነበረም። ተቀበላለሁ። ቤተሰቦቻችን፣ ማሚ በቅርቡ ብድር እንደምመልስ ተስፋ አደርጋለሁ። ብቻ ቤተሰቦች ወዳቸዋለሁ። ባይ